የኢትዮጵያ የዓለም አቀፍ ማህበረሰብ ችግር ይሆናል ሲሉ ፕሬዚዳንት ኢሳያስ አፈወርቅ ተናገሩ። ፕሬዝዳንቱም በንግግራቸው ተደናግጠዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቅ አብርሃ ከግብጽ ቴሌቪዥን ካይሮ ኒውስ ጋር ያደረጉት ቃለ ምልልስ ትናንት ምሽት ተላልፈዋል። የቀጠናው ሀገራት የውስጥ ችግሮች በመተንተን ሰፊ ማብራሪያ ሰጥተዋል። በንግግራቸው እንደ ሶማሊያ፣ ኢትዮጵያና ደቡብ ሱዳን ያሉ ሀገራት የውስጥ ችግሮች በቀላሉ ወደ ቀጠና ዓለም አቀፋዊ ችግር እንደሚቀየሩም አስረድተዋል። ወደ ኢትዮጵያ ስንመጣ ላለፉት ሰላሳ ዓመት ያየነው ሁኔታ የብሔር ክፍፍሎችና ለመረጋጋት ስንመለ ለመመለከት ይህ የሀገር ውስጥ ችግር ብቻ ሳይሆን የቀጠናው ዓለም አቀፋዊ ማህበረሰብ ችግር ይሆናል ሲሉ ተናግረዋል። አክለውም የሶማሊያ አለመረጋጋትም ሆነ የደቡብ ሱዳን የእርስ በርስ ጦርነት ሀገር ውስጥ ጉዳይ ብቻ ሳይሆን እንደማይቀር ገልጸዋል። በመጨረሻም ፕሬዚዳንት ኢሳያስ የቀጠናው ሀገር ሰላምና ፀጥታ ለማስፈን እንዲሁም ጎጂ የሆነ የውጭ ጣልቃ ገብነቶችን ለማክሸፍ በጋራ ሊሰሩ እንደሚገቡ አጽንኦት ሰጥተዋል። ፕሬዝዳንቱ በትናንትናው ቃለመጠይቅ የሚናገሩት ሁሉ ሲጠፋባቸው ተስተውለዋል። ከወትሮ የተለየ መደናገጥ ሆነው ታይተዋል። በመሆኑም ፕሬዚዳንት ኢሳያስ አፈወርቄ በአረበኛ ቋንቋ ያሰጡት ቃለመጠይቅም ዛሬ ምሽት ከሶስት እስከ አምስት ባለው ሰዓት ይሰራጫል። ቃለ መጠይቃቸውም በቀይ ባህርና በሱዳን አሁናዊ ሁኔታ ያተኮረ እንደሚሆን ታውቋል። ቃለ መጠይቃቸውም ላይ ኢትዮጵያ ጉዳይ ቋሚ ትኩረት ነው ተብሏል። ሰላም ጤና ይስጥልን፣ ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረቱን አረስተ ዜና ወደ እናንተ ይዘን ቀርበናል። የሀሳብ ልዩነት በጦርነት ለመፍታት የሚደረግ ሩጫ መቆም አለበት ሲሉ ጄኔራል ሳሞራ ዩኑስ ተናግረዋል። በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታችሁ የምሰሙት ይሆናል። ፕሬዝዳንት ኢሳያስ አፈወርቅ ደጋፊ ነው የተባሉት ከእስራኤል ተባረሩ። እስራኤል የኤርትራ ገዛዝ ደጋፊ ያባራለች፣ እርምጃው በአይነቱ የመጀመሪያ ነው ተብሏል። ይህም የመጀመሪያ አርዕስተ ዜናችንን ይዘን የምንቀርብ ይሆናል። ቆይታችሁ ትሰሙት አላችሁ ሁለት ሰዓት የፈጀው አምባሳደር ጄኔራል ባጫ ደበሌ ንግግር ባጭሩ። በኬንያ የኢትዮጵያ አምባሳደር የሆነው ጄኔራል ባጫ ደበሌ አሰብ መቶ ፐርሰንት የኢትዮጵያና ሲሉ በይፋ ተናግረዋል። ጄኔራሉ ይህን ያሉት አሰብ በአስመራና በአዲስ አበባ የቀድሞ ስርዓት በማመልከት የተፈጸመ ተንኮልና ሸፍጥ የተወሰደች ቢሆንም አሁን ግን ኢትዮጵያ አሰብ የሚያስመልስ ትውልድ መጥቷል ሲሉ በሰጡት ሰፊ ማብራሪያ ተናግረዋል። እዚህም የዜና ትንታኔያችን አካተናል። ቆይታችሁ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 ጄኔራሉ ይህን ያሉት አሰብ በአስመራና በአዲስ አበባ የቀድሞ ስርዓት በማመልከት በተፈጸመ ተንኮልና ሸፍጥ የተወሰደ ቢሆንም አሁን ግን ኢትዮጵያን አሰብን የሚያስመልስ ትውልድ መጥቷል ሲሉ በሰጡት ሰፊ ማብራሪያ ተናግረዋል። ጄኔራል ባጫ ደበሌ አሁን ጥያቄው አሰብ የኛ ነው ወይስ አይደለችም ሳይሆን እንዴት ነው የምንመልሰው የሚለው ነው ብለዋል። በጉልበት የተወሰድብንን በጉልበት መመለስ ይቻላል። የኢትዮጵያ መንግስት አቋም በጉልበት መጠቀም አለመሆኑን የገለጹት ጄኔራል ባጫ ደበሌ፣ ሆኖም ክፉ ከመጣ ሌላ አማራጭ እንደሚችል ጠቁመዋል። በጉልበት ነው የወሰዳችሁት፣ በጉልበት የተወሰደብንም በጉልበት መመለስ ይቻላል። ነገር ግን እኛ በጉልበት ለመመለስ አንሄድም ብለዋል። በጉልበት ይልቅ በትብብር መስራት የተሻለ አማራጭ መሆኑን የጠቆሙት አምባሳደሩ ኤርትራ ከኢትዮጵያ ጋር ብትተባበር ኖሮ ክቡር የኤርትራ ሕዝብ በአሮጌ የጥንት እቃዎች እንደተሞላ ሙዚየም የምትመስልና ጎብኝ በሌላ ሀገር ውስጥ ተጨንቆ መኖር ባልተገባው ሲሉ ገልጸዋል። ለኤርትራም የተላለፈ ማስጠንቀቂያ ተናግረዋል። ጄኔራል ባጫ ደበሌ ከማስጠንቀቂያው በተቀላቀለ መልእክታቸው የኤርትራ መንግስት ኢትዮጵያ ሉዓላዊነት እየጣሰ መሆኑን ከሰዋል። የኤርትራ መንግስት አሰብ የኛ ነው ማለት ሉዓላዊነታችን መዳፈር ነው ይላል። እንዴት እናንተ ኢትዮጵያ ሉዓላዊነት እየጠበቃችሁ ነው? ሲሉ የጠየቁ ጄኔራሉ የሰው አፍንጫ እየመታ አፍንጫን አትንካ ትላለህ እንዴ? በማለት ወቅሰዋል። ኢትዮጵያ ውስጥ ገብታችሁ ስታቦኩ፣ ስታረብሹና ኢትዮጵያ እኮ ባካችሁ እጃችሁን አውጡ ከማለት ውጭ ሌላ ምንም አላላችም። የሌላ ሀገር ሉዓላዊነት እየፈረርክ የራስህን ሉዓላዊነት መጠበቅ አለ ወይ ብለዋል። ለኤርትራ መንግስት ቀጥተኛ መልእክት ያስተላለፉ ጄኔራል ባጫ ደበሌ ከኢትዮጵያ ውስጥ ጉዳይ ድንበር እጅህን አውጣ ጽምዶም ከዋጋ ያለ ቅንጅት አቁም። የተለያዩ ጽንፈኞች የምታደርገውን ድጋፍ አቁም። ይህ ካል አቆም ዘማቶሮፍ ታይም የጊዜ ጉዳይ ነው። ማንኛውም ራሱን ይከላከላል ሲሉ አስጠንቅቀዋል። በህወሀትና በኤርትራ ቅንጅት ወይም በአዲሱ ጽምዶም በሚል ጀኔራል ባጫ ደበሌ የኤርትራ መንግስት ከህዋ ጋር ያለው ወቅታዊ ግንኙነት በጽኑ ተችተዋል። የኤርትራ ዋነኛው ዓላማ ኢትዮጵያ ሰላም እንዳታገኝ ማድረግ ነው ያሉት ጀኔራል ባጫ ደበሌ ህወሀት ራሱ የፕሪቶሪያው ስምነት የሚያፈርስበት ሆኖ ተዘጋጅተዋል መጣለት ብለዋል። ይህ ቅንጅት ጽምዶም በራሱ በትግረኛ ህዝብ የተፈጸመ ሌላ ክህደት መሆኑን የገለጹት አምባሳደሩ ሌባ ሰላምን መረጋጋት አይወድም፣ ሌባ ግርግር ነው የሚወደው፣ በማለት የህዋትን አመራሮች ዘራፊና ውርጆች ሲሏቸው ኮንነዋል። የሀሳብ ልዩነት በጦርነት ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞው የኢፌዴሪ ዋና ጦር አዛዥ የሆኑ ጀኔራል ሳሞራ ዩኑስ ተናገሩ። በትግራይ ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞው የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀኔራል ሳሞራ ዩኑስ ገልጸዋል። እንደተናገረው ከዚህ ቀደም የተፈጸመ ከባድ ስህተት የትግራይ ህዝብ ዋጋ አስከፍሏል። አሁን የትግራይ ህዝብ ጦርነት በቃይ ብሏል። በሆነ አጋጣሚ ጦርነት አዝማሚያ ቢፈጠር እንኳ ህዝቡ ይህንን የመደገፍ ሀሳብ እንደሌለው ገልጸዋል። እንደ ጄኔራል ሳሞራ የኑስ ገለጻ ከዚህ ቀደም ችግሮች በውይ መፍታት ባለመቻሉ የተቀሳቀሰው ጦርነት የትግራይ ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነት ጠባሳ በጫንቃው ተሸክሞ በመሆኑ ይህ አይነት ከባድ ስህተት መደገም የለበትም ብለዋል። ጦርነት ብታሸንፍም ባታሸንፍም ሆነም አሉ ጣፋጭ ሆኖ አያውቅም ያሉት ጄኔራሉ በክልሉ በርካታ ወጣት ህይወት አጥተዋል እናቶች በሀዘን ተጎድተዋል ተቸግረዋል በመሆኑ ህዝቡ በተደጋጋሚም ውጊያ ውስጥ ሊማገድ አይገባም ሲሉ ተናግረዋል በትግራይ ውስጥ ማንኛውም ችግር ወይም ሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም እንዳለበትና ልዩነቶ ወይ በሰላምና በሰላም ብቻ መፈታት አለባቸው የሚል እምነት በጽኖ እንደሚያስፈልግም አስገንዝበዋል። በክልሉ ጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፈልፉ የጦር ጄኔራሎች እሰማለሁ ያሉ ጄኔራሉ ይህ የግል ሀሳባቸው ሊሆን ይችላል፣ እኔ የምላቸው ግን የእውነት ህዝብ አገልጋይ ከሆነ ትግራይ ክልል ያለው የጸጥታ ችግር መፍታት የመጀመሪያ ጉዳይ ሊያደርጉት ይገባል ብለዋል። የኢሳያስ ደጋፊ የነበረው ከእስራኤል ተባረረ። እስራኤል የኤርትራ አገዛዝ ደጋፊን አባራለች። እርምጃው በአይነቱ የመጀመሪያ ነው ተብሏል። እስራኤል ባለስልጣን የኤርትራ አገዛዝ ደጋ ደጋፊ እንደሆነ የተለየ አንድ ኤርትራ ዜጋ ከሀገሪቱ ማባረራቸው ተዘግቧል። የሀገሪቱ መገናኛ ብዙኃን እርምጃ በሀገሪቱ ኢሚግሬሽን አፈጻጸም ፖሊሲ በአይነቱ የመጀመሪያ እንደሆነ ተዘግቧል። ዩኔት ኒውስ እንደዘገበው ከሆነ ኤርትራዊ ግለሰብ እንደ ረፒ አቆጣጠር በ2011 በሕገ ወጥ መንገድ ወደ እስራኤል ገብቶ በሀገሪቱ የነበረ ሲሆን ግለሰቡ በፖሊስ ትልቅ ስለት በእጁ ላይ በማግኘቱና ቤተሰቡ በማስፈራራት ወንጀል ተጠርጥሮ በሚያዝያ 2025 በቁጥጥር ስር መዋሉ ተገልጿል። በሰረያ ያለ ባለስልጣናቱ የኤርትራ መንግስት ደጋፊ መሆኑን መወሰን ትችለዋል። በዚህ ወቅት ለእስራኤል የሀገር ውስጥ ጉዳይ ሚኒስተር ቀርቦ ሚኒስትሩ እስራኤል ኢሚግሬሽን ህግ መሰረት ከሀገር እንደወጣ ፈቃድ ሰጥተዋል። በትናንትናው ጠዋት ዘጠኝ ሰዓት አካባቢ የህዝብና ኢሚግሬሽን ባለስልጣን ከውጭ ዜጎች አስተዳደር ጋር በመተባበር ግለሰቡን በማባረር ሂደት አከናውነዋል። ይህ እርምጃ በግልጽ አገዛዝ ደጋፊ እንደሆነ የተለየ የኤርትራ ዜጋ ከእስራኤል ሀገር ስታስወጣ የመጀመሪያ ጊዜ መሆኗን ተገልጿል። ግለሰቡ ከእስራኤል ኢትዮጵያ አዲስ አበባ አድርጎ ካምፓላ ከበረረ በኋላ ወደ ኤርትራ ዋና ከተማ አስመራ መድረሱን ተዘገ